ሰላም፣ ሰላም ጤና ይስጥልን። የኢትዮ ጤና ተከታታዮቻችን እንደምን ሰነበታችሁ? ዛሬም ለእናንተ አንድ ደስ የሚያሰኛችሁንና የምትወዱትን አይነት መረጃ ይዘንላችሁ መተናል። ቆይታችሁን ከኛ ጋር አድርጎ ወሲብና ምግብን ምን ያገናኛቸዋል? ብለው ይጠይቁ ይሆናል። ተመራማሪዎች እንደሚሉት አመጋገባችንና የወሲብ ሕይወታችን ቀጥተኛ ትስስር አላቸው ይላሉ። ደስታ የሚፈጥር ንጥረ ነገር ያላቸው ምግቦች ጤናማ የወሲብ ሕይወት እንዲኖረን ያደርጋሉ። ከእነዚህ ምግቦች ጥቂቶቹን እናስተዋውቃቸዋለን ዛሬ። የመጀመሪያው ደስታ ያለው ወይም ጤናማ የሆነ የወሲብ ህይወት እንዲኖረን ከሚረዱ ነገሮች አንዱ ምንድን ነው? ቃሪያ ሚጥሚጣና፣ እነዚህ የሚያቃጥሉ ነገሮች ናቸው። ካፕሳይሲን የሚባለው ንጥረ ነገር ቃሪያ፣ ሚጥሚጣ በመሳሰሉ የሚያቃጥሉ ምግቦች ውስጥ ይገኛል። ሰዎች ደስታ ሲሰማቸው የሚመነጨው ኢንዶርፊን ሆርሞን እንዲዘዋወር ቃሪያና ሚጥሚጥ ያግዛሉ። በተጨማሪም የደም ዝውውርን ያፋጥናሉ። የሰውነት የሙቀት መጠንና የልብ ምት ፍጥነት እንዲጨምርም ይረዳሉ። እነዚህ በወሲብ ወቅት ሰውነታችን ላይ የሚስተዋሉ ለውጦች ናቸው። ሌላኛው ነገር ደግሞ ምንድነው? ቸኮሌት ነው። ቸኮሌት ፊኒሌት ያላሚን የሚባል ንጥረ ነገር አለው። ቸኮሌት መብላትና በፍቅር መክነፍ የሚያያዙትም በዚህ ንጥረ ነገር ምክንያት ነው። ንጥረ ነገሩ የፍቅር ግንኙነት ሲጀመር ደስ የሚል ስሜት እንዲፈጠር ያደርጋል። ቸኮሌት ውስጥ ትራይፕቶፋን የተባለ አሚኖ አሲድ ይገኛል። ይህም ሰውነት ውስጥ ደስታ የሚያመነጭ ሴሮቶይን የሚባል ንጥረ ነገር እንዲዘዋወር ይረዳዋል። ትራይፕቶፋን ከእንቁላል፣ ከለውዝ፣ ከሶያ ምርቶችም ሊገኝ ይችላል። ቸኮሌትና የወሲብ ህይወት መካከል ግንኙነት አለ መባል የጀመረው ከአስራ ስድስተኛው ክፍለ ዘመን አንስቶ እንደነበር የታሪክ ተመራማሪዎች ይናገራሉ ማለት ነው። ሌላኛው ምንድን ነው? አልኮል ነው። አልኮል ወሲብን የተሻለ ያደርጋል ወይ? አልኮል የወሲብ ተነሳሽነትን ቢጨምርም የግብረ ስጋ ግንኙነት በሚደረግበት ወቅት ተጽዕኖ ሊያሳድርም ይችላል። ተመራማሪዎች እንደሚሉት ከመጠን በላይ መጠጣት የወሲብ ፍላጎትን ይቀንሳል። የአልኮል ሽታ ስለሚረብሽም የወሲብ ህይወት ላይ አሉታዊ ተጽዕኖ ሊያሳደር ይችላል ማለት ነው። ሌላው ፍራፍሬዎችስ? ብላችሁ ተጠይቁ ይሆናል። ጥናቶች እንደሚያሳዩት የብልት አለመቆም ችግር ያለባቸው ወንዶች ፍላቮኖይድ የተባለ ኬሚካል የያዙ ምግቦችን እንዲመገቡ ይመከራሉ። ለምሳሌ ብሉቤሪ የተባለ የእንጆሪ ዝርያ፣ ብርቱካን እና ሎሚም ችግሩን ይቀርፋሉ። የተለያዩ ፍራፍሬዎችን መመገብ የብልት አለመቆም ችግርን 14 ፐርሰንት ይቀንሰዋል። ከአትክልት ፍራፍሬዎች የወይራ ዘይትና ለውዝ በተጨማሪ የሜዲትራኒያን አካባቢ ምግቦች የብልት አለመቆም ችግርን እንደሚቀርፉም ተመራማሪዎቹ ይናገራሉ። ቼሪ፣ ብላክቤሪ የተባለው የእንጆሪ አይነት፣ የወይን ፍሬ እና ቀይ ጥቅል ጎመን አንቶካይኒን የያዙ ምግቦች ናቸው። ስናጠቃልለው የወሲብ ህይወትን እንደሚያሻሽሉ የሚናገርላቸው አፍሮዴሲያክ የተባሉ ምግቦችን በሶስት ከፍሎ ማየት ይቻላል። አንደኛው የወሲብ ፍላጎት ሁለተኛው ሁለተኛ ወሲብ የመፈጸም ብቃት እና ሶስተኛው ከወሲብ የሚገኝ ሀሴት ናቸው። በእርግጥ ተመራማሪዎች እነዚህን ውጤቶች መለካት አልቻሉም። እንዲያውም እስካሁን በእርግጠኝነት መናገር የቻሉት አፍሮ ዲያሲክ የቆዩ ፍራፍሬዎችን ሽታ ነው። ዶክተር ክሬችማን የተባሉ የስነ ተዋልዶ ጤና ተመራማሪ እያንዳንዱ ሰው የተሻለ የወሲብ ህይወት እንዲኖረኝ ረድቶኛል የሚለውን ምግብ እንዲያዘወትር ይመክራሉ። አብዛኞቹ አፍሮዲሲያክ የሚባሉ ምግቦች ጤናማ ምግቦች ናቸው። ወሲብ የተሻለ እንዲሆን ይረዳሉ የሚባሉ ነገር ግን ጤናማ ያልሆኑ ምግቦችን አለመጠቀም ደግሞ ይመከራል። አንዳንዴ የወሲብ ፍላጎት አናሳ ሲሆን ከጤና ችግር ጋር ሊያያዝ ስለሚችል ሐኪምን ማማከር ደግሞ ያሻል ማለት ነው። ለዛሬ ያዘጋጀንላችሁ ዝግጅት ይሄን ይመስል ነበር። በሌላ ዝግጅት እስከምንገናኝ ድረስ ሰላም።